ቅርብ ሆኑ እንደ አንተ ጭራሽ ለተሳደብከኝ፣ ከዚህ በላይ እንድታወራ አልፈልግም። እሺ፣ ዝም ያልኩኝ ቤተሰብ የሌለኝ መስሎኝ ከሆነ በጣም ተሳስተሽ። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ ይመስገነው። እንግዲህ ዛሬም በአሪፍ ሀሳብ ወይም ደስ በአሪፍ ሁኔታ ለእናንተ እናንተ አልመጣሁም። ሰሞኑ እየተፈጠረ ያለው ነገር ግልጽ ነው፣ ለከእናንተ የተደበቀ አይደለም። ማለት ያው ትንሽ እኔ ከጠበቅኩትና ካሰብኩት በላይ እየሆነብኝ ነው። በጣም እየከፋኝ ነው። በጣም እየደበረኝ ነው። ምክንያቱም ራሴን እያጣሁ እንደሆነ እየተሰማኝ ነው። ሰሞኑ ትንሽ ያው እኔ ከማንም ጋር የተያያዘ ሰ ከኤደን ጋር ባለው ነገር በጣም እየደበረኝና በጣም እየከፋ ነው። ምክንያቱም እኔ የማስበው እኔ የምፈልገው ሌላ እየሆነ ያለው ነገር ደግሞ በዛው ልክ ተቃራኒ የሆነ ነገር ነው። ስለዚህ ያ ነገር ትንሽ ደስ የሚል ስሜት አልፈጠረብኝም። ብቻ በጣም ደብሮኛል፣ በጣም ከፍቶኛል። ምክንያቱም አንዳንዴ ሰው ሳይረዳችሁ ሲቀር ወይም ሰው ማለት ለሱ ብላችሁ ነገሮች እየሆናችሁ አንዳንድ ነገሮች እያደረጋችሁ እንደሆነ እያወቀ ግን ሊረዳችሁ እንዳልፈለገ ስታውቁ ደስ የሚል ስሜት አይሰማችሁም። ምክንያቱም እኔ ለእኔ ብዬ አይደለም እኔ ለራሴ ብዬ ከዛ ሀገር ተነስቼ እዚህ መምጣት ምንም የማልፈልገው ነገር ነው። ግን ለእሷ ብዬ ከዚ ሀገር ተነስቼ መጥቼ ቢያንስ የተሻለ ነገር ፈጥርላታለሁ ብዬ ብዙ ነገሮችን ትቼ መጥቼ ብዙ ነገሮችን መስዋዕት አድርጌ እዚህ መጥቼ ግን ሰው በዚህ ልኩ ሊረዳችሁ ሳይፈልግ ሲቀር በጣም ነው የሚደብረው። ምክንያቱም እኔ ብዙ ነገር እንትቼ ነው ብዙ ነገር መስዋዕት አድርጌ አለሁ እዚህ ስመጣ ግን ያ ነገር ደግሞ እሷ ልትረዳኝ ለምን እንዳልፈለገች ሁላ በቃ ግራ ገባኝ። የምርስ ነግራችሁ እኔ እንጃ። ኤደን በቃ እኔ ምን አይነት ሰሆነች ብቻ፣ እኔ ፈጽሞ እማቃት ኤደን እየሆነችብኝ አይደለም። አላ እኔ በግድ እኮ ከኔ ጋር እንድትሆን አልፈልግም። በግድ እኔ ጋር ሁኝም በፍጹም ልላት አልፈልግም። ምክንያቱም ይህ ሰው ልጅ በፍላጎቱና በራሱ በወደደው መልኩ ነው የትኛውም ነገር ማድረግ ያለበት። ተገዶ ወይም ለሰው ስሜት ብሎ ምንም ተጨንቆ ምንም ነገር ማድረግ የለበትም። ግን ቢያንስ አንድ ሰው ሀገሩን ትቶ እናንተ ጋር ሲመጣ ቢያንስ አደለም እንደዚህ ኖርማል መንገደኛ ሰው ቤት ካያችሁ እያላችሁበት ቦታ ድንገት ሰው ደክሞት ቤታችሁ ሲገባ እናንተ ጋር ሲመጣ ምናህል ትሬት እንደምታደርጉት ምናህል ለእሱ ቢያንስ እንደምትንከባከቡት ይህ የሀገራችን ኢትዮጵያ የሆነ ባህላችን ነው። እዚሁ ለእሷ ብ ከዛ እዚህ ድረስ መጥቼ እሷ ግን እያደረገች ያለችው ነገር እኔ የራሱ ግራ ገብቶኛል። በጣም ከፍቶናል። እኔ ኮ በቃ አላቅም። በጣም ነው የጨነቀኝ። በቃ ዛሬ እኔ የመጨረሻ ውሳኔ ከሷ መስማት ፈልጋለሁ። በቃ ከእንግዲህ ሁላ ዚህ መቆየት አልፈልግም፣ ምክንያቱም እኔ ራሴ ማጣት አልፈልግም። በቃ እኔ እኮ ብዙ ጓደኞች አሉኝ፣ ብዙ ቤተሰቦች አሉኝ፣ ለምን የሚሉኝ ብዙ ብዙ ሰዎች አሉኝ። አንተ ምን ሆነ ነው ለምንድን ነው የሚሉ በጣም ብዙ ጓደኞች፣ ብዙ ቤተሰቦች አሉ። ግን እኔ እነሱን መስማት አልፈልግም። በቃ ቢያንስ ከእሷ ጋር መሆን አለብኝ ብዬ እነሱንም ሁላ ቤተሰቦችን እያጣው ነው። ጓደኞችን በእሷ ምክንያት እያጣው ነው፣ ምክንያቱም ከዛ እዚህ ስመጣ ብዙ ነገር መሰራ ቤተሰብ አለ ብቻ ብዙ ብዙ ነገር አለ። እነዛ ነገሮች ሁሉ መስዋዕት አድርጌ ስመጣ ቤተሰብ ለምን ይላል፣ ጓደኛ ለምን ይላል። እሷ ግን እነዚህን ነገሮች መረዳት አልቻለችም። አሁን እኔ በቃ አላቅም። ብቻ ዛሬም ቢሆን ወደ እሷ የመጣሁት ቢያንስ የመጨረሻው ሻሆን ከእንግዲህ በኋላ ላላስጨነቃት አጠገቧ ድር እችላለን። በቃ እሷም በራሷ መንገድ እኔም በራሴ መንገድ። እኔ በቃ አንዳንድ እኮ ይቆርጥላቸዋል። የምሬ ነው። እኔ አላቅም ለምንድን ነው እኔ? ቆይ ጥፋቴ ሁላ ሊገባኝ አልቻለም። ምንድን ነው ክፍተቴ ብዬ ራሴ ማየት ፈልጊያሉ። ነገር ግን ያ ነገር በቃ መረዳት ሁላ አልቻልኩም። ክፍተቴ ማየት አልቻልኩም። እሷ ደግሞ በዚህ ጎኑ ልትረዳኝ አልሞከረችም። ምንድን ነው ቆይ ጥፋቴ? እስኪ እናንተ ፍረዱኝ። ምንድን ነው ያጠፋሁት? ምንድን ነው ክፍተቴ? እሷን ስላልኩኝ ነው ከእሷን ብዬ ከዛ እዚህ ስለመጣው ነው። እኔ እኮ ለራሴ ክብር ያለኝ ሰው። እኔ የትኛውም ሰው ክብሬን ሲነካ ማንም ሰው ደስ አይለኝ። ከራሴ ማስከበር የምችል ሰው እኔ እኔ እሷን ብዬ እንደዚህ እንደዚህ ብዬ በመምጣቴ ክብረ ቢሶኝ አይደለም፣ ለራሴ ክብር ሳይኖረኝ ቀርቶ አይደለም። ብቻ እሷም ማለቴ እሷ ያን ነገር መረዳት ካልቻለች እኔም እኮ መተው እችላለሁ። ሰው እኔ አንዳንዴ ይችላችሁ ነገሮች ከቀማችሁ በላይ ከሆነ ማቆም ካለባችሁ ታቆማላችሁ። ስለዚህ ዛሬ አሁን ጠርቻታለሁ የመጨረሻ ውሳኔውን መስማት ፈልጋለሁ። ከእንግዲህ በኋላ ሁላ አጠገባላል ደርስ የምሬን ከፍቶኛል። ብቻ አላቀፍ ብቻ ዛሬ ትመጣለች ያለውን ነገር እናወራለን። ከዛ በኋላ እኔም ማድረግ ያለብኝ ነገር አደርጋለሁ። እሷም ማድረግ ያለባት ነገር በራሷ መንገድ ታደርጋለች። አንዳንዴ ኮ ይህን በእጅ ያለ ወርቅ እንደ መዳብ ይቆጠራል አይደል ሚባለው። ስለዚህ እኔ ምንም ራሴን ከፍ ከፍ እያደረግኩኝ ሳይሆን፣ አንዳንዴ እጃችን ላይ ያለ ነገር ብዙ መረዳት አንችልም፣ ብዙ መመልከት አንችልም። ከእጃችን ግን ሲወጣ አለ አይደል በቃ ምን እንጸጸትበት ወይ ምን አለ ብለን ያን ነገር እንድናስብ የሚያደርጉ ብዙ ነገሮች አሉ። ብቻ ዛሬ የምንወስናቸው ውሳኔዎች ነጋችን እንዳይጎዳው መጠንቀቅ አለብን ብዬ አምናለሁ። ስለዚህ ጠርቻታለሁ፣ ትመጣለች ያለውን ነገር እናወራለን።

ይቀጥል ለመተዋወቅ አንተን ብሎ መጡ። እንደዚህ ማለት ትክክል ነው ብዬ አላስብም። እንደም ቤት ይዘሽ ካልመጣሽ ምናምን እያለ እንደገና፣ አይደ ነው ሌላ ነገር እንድታወሪ ሳይሆን እኔ የስ ሁለታችን እንድናወራ እና አንዳንድ ነገሮች አውርተን መግባባት አልቻለም። ስለዚህ ባናወራ ነው የሚሻለ። እኔም አውርተን እንዳልተግባባን ገብቶኝ ተረጋግታቸው አሁን አደብዬ በጣም ይቅርታ። አንዴ እሷ ማውረ ስለመፈልግ ነው አላ- ማለት ምንም ሳይሆን ጀስት አይ ሰቡም እንዳንረበሽ እንትን እንዳለ ቃስ ብላችሁ ትነጋገሩ ምን የተፈጠረው ነገር ታቃለ ዴ የተፈጠረውን ነገርም ማለት ባልነግረህም ቪዲዮ እያየ ነው አይደለ ትናንትና ያደረገውን ነገር አይተሃል። እንደ ሄደን ምንድን ያደረግኩት ጀብድነው እንደ ሰርተ ሄድኩ ካሊፍ ኢደን አሁን እኔ እንደዚያ ቢያንስ እዚህ ድረስ መጣህ አለ እንግዳ ነህ ብዬሽ አንተ ጋር ለመሆን እኮ ሁሉ ነገር ለመርሳት ሞክሪ አሪፍ ጊዜ እንድናሳልፍ ሞክሪ አለ አይደለ ግን አንተ ነህ ጥፋት ያጠፋው ኢደን ከነ አጥፍተህ ደግሞ ጥለኸኝ የሄድከውም አንተ ነው እራሴን ተወቃች ላለማድረግ በጣም እየሞከርኩ ነው። ካሌብ ትዕግስት እየተፈታተንኩ ነው። እኔ ከምንም በላይ ትዕግስቴን እየተፈታተንሽ እንደሆነ መረዳት አለብሽ በመጀመሪያ። ሲቀጥል ደግሞ አንዴ፣ ዴቭ በእናትህ አሁን፣ ኖርማል አልፈልግም። አሁን ውስጥ መግባት ትፈልጊ? ግን ትናንትና አሁን እዛ ጋር ተታት እንደዛ እየወደቀች ያያት መሄድ ጥሩ አይደለም ለምንድን ነው ይቅርታ ወንድሜ አንተ ማስከፋት አልፈልግም ይኸውልህ አሁን በሁለታችን መሀል ባትገባ ደስ ይለኛል በቃ ሰማኝ ነው ይል አንተ ማስከፋት አልፈልግም እሷን ማውራት የሚፈልገው አይደል እኮ አይ ትናንት ናግሪ የሆነ ነገር ሆነ ቢሆን የሆነ ነገር ተፈጥሮ ቢሆን እኔ ላልፈታ እችላለሁ ብዬ ነው አንተ አልሰማህም ለምንድን ነው የሆነ ነገር ብትሆን እሷን ይዝም አለ። ለምን ይዘሽ ምናምን በጣም ጀስት ከዚህ በፊት በጣም ለየትኛውም ሰው ማክበር ያለብኝ ነገር ግን በሁለታችን መሀል ገብተህ ሀሳብ አትሰጥ ደስ ይኸውልህ እኔ በቃ እባክህ ከዚህ በላይ ባታወራ ደስ ይለኛልከን መቀያየም አልፈልግም። እኔ ማውራት ከፈለክ እሱ ማለት እኔ ነኝ፣ ስለዚህ እሱን አክብር ልታናገሩ ይገባል። በመጀመሪያ አሁን ምንም በቃ እኔ ከአንቺ ጋር ሰጣ ገባ መግባት አልፈልግም። እኔ ከዛ እዚህ ድረስ አንቺ ብዬሽ መጥቼ አንቺ እንደገና ሌላ ሰው ይዘሽ መጥተሽ ሌላ ነገር እንዲፈጠር ካሰብሽ በቃ እኔ አንቺን ነው የፈለኩት፣ ከአንቺ ጋር ማውራት የፈለኩት ለምን ትመጣለህ? እኔ እሷ ማውራት ነው እኮ እንፈልጋት የሁለታቸው ጉዳይ ነው። ነው እንዲገፋ ምን አባት እስካሁን ነገር ነው። አሁን መጀመሪያ ነው በመጀመሪያ አንተ በማያገባ አትግባ፣ ስነስርዓቱን ብትይዝ ደስ ይለኛል። ሲቀጥል ደግሞ ኤደን አሁን እኔ ታግሼ እያወራሁ ነው። በማያገባ መጀመሪያ አትግባ። በመጀመሪያ ነው በመጀመሪያው የስነ ስትራቴጂ ሲቀጥል፣ ደግሞ አንተ ከሁለታችን ውጣ። በቃ ብራዘር፣ ምን ሆነህ ነው? አንተ በጣም ትዕግስቴን እየተፈታተንከው ነው። ከዚህ በላይ እንድታወራ አልፈልግም። ጀግናው ይኸውልህ ሄደን በቃ በቃ። አንቺ መጨረሻሽ ይሄ ነበረ። አንቺን ብዬሽ በመምጣቴ መጨረሻው ክብሬ ለእኔ ያለኝ ቦታ ይሄ ነው። እኔ ምን እንጀግነትኝ? እኔ አንቺን ብዬሽ ነዋ ከዛ ሲጀመር አንቺ ፈልጌ ነው የመጣሁት። ሰውን ይዘ ለምት መቻለሽእናንተ ትንሽ እንኳን ተስፋ ቢኖረም ሁሉ ነገር ነው። አንተ የሆነ ሴታ ሴት ነገር ነህ። በመጀመሪያ ሴታ ሴት ነገር ነህ ሳትኖር። ኤደን በቃ ከአንቺ ጋር ያለኝ ነገር አሁን ጨርሻለሁ። በቃ እኔ አሁን ምንም አልፈልግም። ኤደን ምንም

ባከበርኩህ እዚህ ድረስ መጥቷል ብዬ ለአንተ ብዬ ዝቅ ስላልኩኝ ነው እንደዚህ የምታደርገው። በቃ ይላ ከዚህ በላይ ምንም እንዳታወራ ምንም ነገር አይ፣ ሲጀመር አንተ ጋር ምንም ነገር ማውራት አልፈልግም። አጠገቤ እንዳትደርስ ገብተዋላ። ለሰው ልጅ ክብር የሚባል ነገር ከሌለ፣ መጀመሪያ ሰውን ከማፍቀር በፊት ክብር ምንድን ነው የሚለው ነገር መማር አለብን። እጅ ስታነሺብኝ ዝም ያልኩሽ ሴት ስለሆንሽ አክብሬሽ ነው። ነገር ግን ክብርሽን እያለሽ ነው። ክብርሽን ስላለብሽ አሁን ከአንቺ ጋር ምንም ማውራት አልፈልግም። ከዚህ ከዚህ ቦታ ዞር በይልኝ፣ ሌላ ነገር እንዳይፈጠር። በቃ ዞር በይልኝ፣ ሄድ። ኤደን ኤደን፣ ፕሊስ፣ በቃ እንዳታወሪኝ አልፈልግም። ከዚህ በላይ ትግስቴን አትፈታተኝ ኤደን። ከዚህ በላይ ምንም ነገር ማውራት አልፈልግም። ቤተሰቤን፣ ክብሬን ሁሉ ነገር ይናዋርዳል። ጭራሽ እዚህ ድረስ እንዳንቺ፣ ይኸውልሽ፣ እንዳንቺ እኔ ቤተሰብ አለኝ ክብር አለኝ። እጅ ስሰነዝርብኝ በዛ ጎረምሳ ስታስገፈተድ ስታስመች ዝም ያልኩኝ ቤተሰብ የሌለኝ መስሎኝ፣ በጣም ተሳስተሻል። ምንድነው ምክንያቱ? በቃ እኔ ምንም ምንም ማውራት አልፈልግም። እሺ አሁን፣ አጠገቤ ዞር በይልኝ ኤደን እባክሽ፣ በቃ እየለመንኩ ዞር በይልኝ ኤደን፣ በቃ አጠገቤ ዞር በቃ ቆርጦ ውስጤን እያዳምጥ ሲረበስ ስሜቴ መኖር እያስጠላኝ በማጣቴ ቃላት እያማጡ ደርቀው ከንፈሮቼ እየርሻ ፍቅርኩሽ ተስፋትቼ ውስጤን እያዳምጥ ሲረበስ ስሜቴ መኖር እያስጠላኝ በማጣቴ